ሰኢድ ለሱመያ በጣም ያስባል በጣም ያዝናል። አሁን ለካ ሜሞሪውን ሳይሆን ሱመያ አይተው ራሷ እንዳታጠፋ ነው። አሁን አንተ ለምን በሰላም ኢትዮጵያ ገባች ነው? ለምን በሰላም ኢትዮጵያ ኖረች ነው? ለምን ቪዲዮውን ስታየው ራሷን አለጠፋችም ነው? ሀሳብ ምንድን ነው? እየተማማርን ምግብን፣ ስራ፣ እወቀትን ሸምቱ

ሰላም ለእናንተ ይሁን ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያን እና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ያለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ፣ እስኪ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት ማለት ነው ቪዲዮን። ንግስቷ እንግዲህ ዛሬ ለሰይድ ምላሽ ሰጣለች ማለት ነው። እንደተለመደው አላምነህም ብለዋለች አላምነህም እንደውም ደግሞ ሳልሞት ወደ ሀገሬ በመግባቴ ቪዲዮን ሳየው ራሴን ባለማጥፋቴ የተጸጸትህ ትመስላለህ ስትልም አስታውሳዋለች ማለት ነው ሰኢድን እንዲያስታውሳ አድርገዋለች ማለት ነው የተጸጸትህ ትመስላለህ ሰኢድ የጸጸተህ ይመስላል የቆጨህ ይመስላል በሰላም ወደ ሀገሬ በመብቃቴ ምክንያቱም ቪዲዮ ወይም ደግሞ ሚሞሪው ላይ ያሉት ነገሮች አንድን ሚስት የሆነችን ሴት በቃ ራሷን የሆነ ነገር እንድታደርግ የሚጋብዙ ናቸው ማለት ነው፣ የሚያደርጋቸው ሀረካቶች ወይም የሚደረጉ ነገሮች ማለት ነው። ስለዚህ ያ ነገር የቆጨ ትመስላለህ ስትል ተነግረዋለች። ሌላው እንግዲህ ልጅቷ እሱ የለችም ነው ያለ። ልጅቷ ደግሞ ንግስቷ የልጁ እናት እዚያው ከቤቷ ናት። የትም አልሄደችም። ባሏ ጋርም አልተፋታችም። ከቤቷ ናት። እንዲሁም ደግሞ ሰላም ስለ ልጅቷ የምታውቀው ነገር የለም። አንደኛ ይመንን በደንብ አታውቅም፣ ሁለተኛ ልጅቷን አታውቃትም የት እንዳለች። ስለዚህ ልታደርግ አላደረገችም እያለች ነው። ምን ከዛ የሚፈልገውን ነገር አረገ። ለምን መጀመሪያ ቪዲዮ ላይ ስለሆነ ማለት ቀድሞ ሰሩ ሰላም ችግር እንደምትፈጥር ችግር ፈጣሪዎች ግን ማና ሳይት ነው። ልጅቷ የትም አትሄድም አለች። ልጅቷ አንደኛ ሰላም እንደሱ የመንን በደንብ አታቀ ሁለተኛ ልጅቷን አታውቃትም ካለ ነው የማታውቃትም ከየት አግኝታ ነው እቺ ልጅ የምደብቃት እንደው አንተ እንዳሰብከ ሰላም ጠላት ብትሆን ልጅቷን የመን አገተቻት ብለ ልታሳምን አይፈልገም ራስክ ወይ ብር ሰታት ነው ለልጅቷ ወይ በሆነ ነገር ገዛ ስታቸው ወይ የሆነ ነገር ዝማስ ብላቸው እንጂ ልጅቷን ምዲ እንደማትል በጣም እርግጠኛ ነኝ ማስመር ማስመርመር ትፈልጋለች እዚህ ጋር በጣም ሸፋፈነው ምናምን ነገር። እኔ ልጅቷን በመልክተኛም አይደለም በራሷ አፍ ነው የሰማሁት ልጁ የሰይድ ነው ብላ ማለት ነው። ምንም የሚያስዋሽ ነገር እኮ የለም ነግሬዋለሁ። ራሱ ራሱ ሰው ነግሯት ምናምን ነገር ምናምን ብሎ ይደፋፍነዋል። አንተ ልጁ የኔ አይደለም ብለህ ካመንክ በፈለግሽ ልማልልሽ። ግን አይመርመር ምላስ እንዴ ረ እኔ ማወራውን ሁላ ያጠፋብኝ ዛሬ የዲስ ሳይደረግ ብዙ ልምምድ አለ። እዛ ጋር ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ ስታያቸው። ለዘት እናዳለች አጨበጨብኩልህ ከሆነት ማለት ለማስቀየር ወደ ኋላ ሂደግ ለእኔ አሁን እዚህ ጋ ማለት ነው። ሰው ሲያየው ሰይድ ለሱመያ በጣም ያስባል፣ በጣም ያዝናል። አሁን ለካን መሞሪውን ሳይሆን ሱመያ አይተው እራሷ እንዳታጠፋ ነው አሁን አንተ ለምን በሰላም ኢትዮጵያ ገባች ነው? ለምን በሰላም ኢትዮጵያ ኖረች ነው? ለምን ቪዲዮን ስታየው ራሷን አለጠፋችም ነው? ሀሳብክ ምንድን ነው? ቪዲዮን አይቼ በዛ ሰዓት ራሴ የሆነ ነገር ስላልጠጠው ተናደርክ? ያን ያን ሁሉ ነገር አይቼ ወደኋላ የቀረ ማለት ያ ቪዲዮ ወተክ የዛን ጊዜ የጠፋ ጊዜ ወተክ አውርታ ነበር። እሱ ምን እንዳል አዳምጠው። ቪዲዮ ዛሬ ለእኔ ያስበክ ለካ ናንተ ለሰው ማሰብ ትችላለህ። እንደ አንተ ለኔ ተጨነቅክ። አንተ ለኔ ብትጨነቅ ሲፈጠር ማለት ነው። መጀመሪያ አዩን ፕራንክ ያረካት ቀን ራሱ በስንተኛ ቀን ነው? ሪከርድ ራሱ ውሸት ነው ወይስ እውነት ነው? ቤት ስጠይቅህ ሳይዲ ነገር ፕራንክ ነው ወይስ የእውነት ነው? ምንድነው አልገባኝ። ስልክ ወዴ እንኳን እንኳን መልስክልኝ። አንኔ ወጥቼ እዚህ ጋር እኮ ብዙ በጣም ብዙ ያላወራሁት ነገር አለ። ሳይዲ እኔ በጣም ባለጌ ብሆን በጣም ብዙ ነው የምለቀው ነገር አለ፣ ግን እኔ ባለጌ አይደለሁም። እኔ እዚህ ጋር ወጥቼ እንኳን አልቅሼ ሳይድ እንዲያደረገኛ አልኩኝ። አሁን ልክ ለእኔ ያሰበ መስሎ በሰው ሀገር ነው ያለችው። አረ እባክህ መጀመር አሁን ኢትዮጵያ ሰሆን ነው የታየክ በፊት በሰው ሀገር መሆኔን አሁን ቤተሰብ ጋር ምናምን ኢትዮጵያ ስላለ አለ ከአንተ ተለይቼ አንገቴን ደፍቼ ስላላየ ነው ርር ድብን ያደረገ። ምክንያቱም አብዛኛውን ወንዶች የሆነ የያዟ መጀመሪያ ሲይዟት ምንም አይመስላትም ልክ ከኔ ውጭ የትም አባቷ አትኖርም ብለ ያስቡና ልክ ከሱ ወታ መኖር የምትችል አይነት ሴት ከሆነች ወይ ደግሞ ከእሱ ጋር በጣም ልፍስፍሱና ምንም ነገር ማድረግ የማትችል ምናምን ከሆነች ከኔ ውጭ ማየትም ውሃ ራስ መጠጣት አትችልም ብሎ ዘና ብሎ ይቀመጥና በሆን አጋጣሚ ራሷን ስታወጣ ሴ እርድብን ይላል። የእንትን ያለው አሁን ሚሞሪው ያሳሰበክ ለማን ነው? ለእኔ ለምን ቪዲዮውን አይቼ እንዳሉ ጎዳ ምናምን እሱን እኮ ረስቸዋለሁ። ተናግሬ ያለው ሰኢድ እዚህ ጋር እኔ እንደ ቢዝነስ ነው፣ በቃ ዩቱቤን እኮ ይህንን ዩቱብ እንደ ሱቅ ነው እየሰራሁበት ያለውት። ግን እውነት ለመናገር ከሆነ አዩን ራሱ አዩን ቀለበት ያሰርክላት ጊዜ እንደዛሬ ላናደርገኝ፣ በጣም ጉረሮ የራሱ ተዘግቷል። በጣም ከመናንድ ተነሳ። በጣም ተናድጃለሁ። ምክንያቱም ምን ያክል ማለት ነገሮችን ለመጠምጠም እንደሄደ ምን ያክል ነገሮችን ወደ ሰላም አድርጎ በቃ ራሱ ምስኪን ለማስመሰል ምናምን ነገር እንደዚህ ብሎ ምናምን የመጣበት መንገድ ጭራሽ ምንድን አለው። ልጅቷን ማን የጠለፈ ሰላም፣ ልጅቷ የት የለችም፣ አገር ለቃለች እና አላቅም ነበረ እንደለቀቀች ሲፈጠር አንተ ንጹህ ብትሆን ማለት ነው። ምንም ልጁ ያንተ አይደለም። እኔ በራሴ እተማመናለሁ። አንተ ጓደኛህ እንኳን እኮ ማ ስትለው ያል ማለት ሰው ነው ሳቀብህ። ለምን ሳቀ? እውነቱን ስለሚያውቅ። ሰው እውነቱን ሲነግሩት የኮለኮሉት ያህል ይስቃል ይባላል። ለምንድነው ታውቃለህ? ሩጠ ከሄድከው ገና ለገና ሰላም ስትሄድ እውነቱ እንዳይወጣብን ልትደብቅ። እኔ ግን ለዚህ ያክል የወረደ ደረጃ እንደዚህ ብር ምናምን የምትሰጠውን ሰጣተ ዝም የምታስብላቸው አልመሰለኝም። የውሸት ፌክ አሰርተን አይመስል እንደዛ አድርጎ እንደምታጭበረብር ግን፣ ፌክ ሆነ ምንም ሆነ በቃ እኔ ራሱ ለማጣራት ሀሳብ አልነበረኝም። ለምን በቃ ዝሮ ዝሮ እኔ ልጆችን ነው እንጂ አሳያለሁ ያልኩት አንተ ጋር ኖራለሁ ብዬ ስላሰብኩኝ የፌክ እንኳን ብታመጣ አልሰጧቸው ለማንም አልሰጥም ነበር። አንተ ግን በራሷ መንገድ ታጣራለች እንደማጣራ እርግጠኛ ስለሆንክ ታጣራች ብታጣራ እውነቱን እንደማወጣ በጣም እርግጠኛ ስለሆንክ ምናደረግ ልጅቱ አጠፍታለች አለ። አሁን እኔ በራሴ መንገድ ልጅቷን አንፈልግ ያግንቸ ማስመርመር ይችላለ፣ ግን እርግጠኛ ነኝ የፌክ ነው እንደምትል ስለዚህ አላረግ ልጅቷንም አልፈልግም። ልጅቷ አለች በስነስርት አለች። ምን እኔ ማላቅ ነው እንደ ይመስልክ ቤቷናት ከባሏ ጋር ስጣልታ ምናምን ምናምን ይላል እ ይሳዝናል በጣም አመናችንም አላመናችንም ሰላም ሰላም የት ታወቃታለች የት ታውቃታለች አንተ አሁን ሰላምን ማለት ነው፣ የሆነ ነገር ውስጥ የሆነ ነገር ለመተብተብ በጣም እየጠጣርክ ነው። በጣም የሆነ ነገር ውስጥ ለማስገባት በጣም የሆነ ድራማ እየፈጠርክ ነው። ፓስፖርቷን ስጣት። በነገራችን ላይ ፓስፖርት ማውጣት አቅቶን አይደለም አንተ እሱን ብትዘው እዚህ ማውጣት እንችላለን ማውጣት ይቻላል። ይህ ነገር ረስተው አይመስለኝም ግን ያው የመን ውስጥ ጦርነትም ስለሆነ ቶሎ ስለማይደርስ በወር ውስጥ ምናምን የሚደርስ በአንድ ወር እንጂ ግድ ከሆነ እናስወጣለን። ቀቅለ ብለው ቀቅለ እንትን ካለ ከጣፈጠ ቀቅለት ብለው። እሺ እኔ እንግዲህ ቤተሰብ እንደሰማችሁት ነው ማለት ነው። ሰላም ምንም ስለ ልጅቷ የምታውቀው ነገር የለም። ማስመርመር ብታገኛት አፈላልጋ ማስመርመር ወይም ደግሞ ያው የንግስቷ ተወካይ ሆና ነበር የሄደችው። ያንን ሁሉ ትቶ እንግዲህ ሌላ ዙሪያ ጥምጥም ሄደዋል ማለት ነው ሰኢድ። ስለዚህ የፈለገህን ነገር ብትምልም አላምንህም። ምክንያቱም ደግሞ ይህን እንዳታመን ያደረጋት የልጅቷ ቤት ውስጥ መኖሯ ነው ማለት ነው። ስለዚህ በነገራችን ላይ ንግስቷ እንግዲህ እንዳያቸዋት ያው ጉሮሮዬንም በንዴት እየተነሳ ጉሮሮዬንም ታምም ያለው እያለች ነው ንግስቷ። ይ እግዚአብሔር ይማርሽ፣ እግዚአብሔር ከነልጆችሽ ይጠብቅሽ፣ ባለሽበት ራስሽን ጠብቂ ማለት ነው የምንፈልገው ማለት ነው። ለንግስቷ የኛ አንቁ ማለት ነው እውነት በጣም ትዕግስተኛ ነሽ። አንቺን አለማድነቅ አይቻልም አንቺን አለማድነቅ አይቻልም እውነት ለመናገር ማለት ነው እና እግዚአብሔር አምላክ ከአሁንም መቻየውን ይስጥሽ ነው የምንለው የምለው ማለት ነው ቤተሰብ እና ሰኢድ ደግሞ እንግዲህ እስኪ እውነቱን በምትችልበት መንገድ እውነቱን ብታወጣ ጥሩ ነው እንግዲህ አላገኛትም ስለዚህ መለሳለሁ ምንም ማድረግ አይቻልም ከዚህ በበለጠ እንግዲህ ንግስቷ ደግሞ ማጣራት ባለብሽ መንገድ ነገሮችን አጣርተሽ እያንዳንዱ ነገር አጣሪ እንግዲህ እስኪ መመርመርም ማጣራትም በእርግጥ ራስሽን አንቺ በደንብ ታውቂዋለሽ። በዚህን ያህል አብራችሁት የኖራችሁት ሰው በዚህን ያህል ሲቀየር እያያችሁትም ይቀየራል ብላለች። እውነት ነው ይቀየራል ማለት ነው። እና እግዚአብሔር ይጠብቅሽ ነው የምንለው፣ ንግስቷዬ። ሌላው ነገር ምላችሁ ማለት ነው፣ ቤተሰብ ሁላችሁም እንግዲህ በርቺ፣ አይዞሽ በሏት። እንዲሁም ደግሞ በንዴትም የተነሳ እያመመኝ ነው ብላለች። እግዚአብሔር አምላክ ይማርሽ፣ ላፍ ያርግልሽ በሏት ማለት ነው ቤተሰብ በተረፈ እንግዲህ አስተያየታችሁን ዛሬ ንግስቷ ስላለችው ነገር እየሆነ ስላለውም ነገር አስተያየታችሁን ኮሜንት ስር እጠብቃለሁ፣ ማለት ነው ወዶቼ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ዝት ይበልልኝ። ላይክ አድርጉ ሸር አድርጉ ቤተሰብ። ላይክ ሸር የለም፣ ለምን እንደሆነ አላውቅም ማለት ነው። እና ሸር አድርጉ ላይክ አድርጉ። ሰላም ይሆናል ብዬ ነው የምጠብቀው ሰላም ይሆናል። ሁሉም ሰላም ይሆናል ብዬ ነው የምጠብቀው። ሰይድም የልጅቷን ፓስፖርት መልስ፣ ወደ ሀገሯ ትግባ። ከዚያ ውጭ እንግዲህ ፓስፖርት እናወጣላታለን ተብሏል። በዚያ መልኩ ትገባለች ማለት ነው እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናት ሁሉ ቤተሰብ ላይክና ሼ